ሊገላት ይችላል። አሁን እኔም እሷን መታደግ እንደማልችል ማስጣል እንደማልችል ስላወቀች እሷ ራሱ ምንድን ነው የሆነችው ለራሷን የተደበቀችው ምክንያቱም እኔ እሷን የማስጥልበት አቅም እንደሌለኝ ስለምታውቅ ነው። ግን ከአሁን በኋላ ምንም አታመጣም። ምንም ምንም ምንም ቢፈጠር ምንም አያመጣም። መሀሌትም ብትሆን ምንም አታመጣም። ዝናም ቢሆን ምንም አያመጣም። ስለዚህ አሁን ለራሷ እሷ ከኔ ተለይታ ብትደበቅም ልክ እኔ እንዳጠፋዋት እኔ እንደደበቅኳት እኔ እንደሸሸግኳት ሊያስብ ይችላል ዝና። ነገር ግን ለራሷ ነው፣ ደብድብ አይጠፋችው። አልፈርድባትም። ብዙ ጊዜ ተሰቃይታለች። ብዙ ጊዜ ለእኔ ስትል መስዋዕትን ከፍላለች። ብዙ ብዙ ብዙ ተሰቃይታ ነው። እዛ ቤት ለአስራ ምናምን ዓመት ፍቅሬን እያለች እኔ እንዳልሞትባት እኔ እንዳልጠፋባት እኔ እንዳልደበደብባት ብላ ብዙ ዓመታት ኖራለች። ከእንግዲህ እኔን ስለምታፈቅረኝ እኔም እሷን ስለማፈቅራት በድጋሚ ከተገናኘ እውነቴን ነው እምልሽ። እንደውም ይሄን ሽጉጥ እንደምንም ለምኘ የብሩክን ሽጉጥ ከማን የተቀበለው፣ ከቅድስት ማለት ነው፣ ከቅድስት ተቀብያለሁ። ዳጣየሹ ስለዚህ አናቱን ብዬ እገላገላለሁ። ወይ እሞታለሁ ወይ ገለዋለሁ። ይሄ የመጨረሻ ቻንስ ነው። ምክንያቱም ከስቃይ የበዛ ነው። ሉላም እሱን ፈንክታው፣ እንዲሁም በዱላ ደብድብ አይጠፋችው፣ ከአቅሟ በላይ ስለሆነ ነው። ስለዚህ ከአሁን በኋላ እኔ እንደው ብሞትም አይቆጨኝም። እኔ ጋር እንዳትመጣ እኔ የመታደግም አቅም እንደሌለኝ እሷን የማስጣል አቅም እንደሌለኝ ስለምታውቅ ነው። ስለዚህ በአሁኑ ዞራ ዞራ ከእኔ ጋር ከተገናኘች እሱ ያለችበት ድረስ እኔ ከሄድኩኝ አብረን እንደ መጀመሪያው ምን ቀጥል ከሆነ በህይወታችን ላይ ከመጣ ይሄንን ሽጉጥ አናቱ ላይ ነው የምተኩሰው። ይሄን ሽጉጥ የተቀበልኩት ከቅድስት ነው፣ የብሩክ ነው። ብሩክ ሳይመጣ ቀድመክ መልስልኝ ስላለችኝ ለምኛት ነው ያመጣውትኝ እያለ ለዳጣ ሲነግራት፣ ዳጣ ደግሞ ዳጣ ደግሞ የምር አልተቻልክም ሞጌ አለችው። የምር አሁንስ መሞት ካለብኝም እሞታለሁ። እኔ እንደማላስጥላት እኔ እንደማልታደጋት ስለምታቅን የሸሸችው ወይኔ ሉላዬ፣ ወይኔ ተሰቃየሽብኝ እኮ እሺ፣ ምን አቅም ላግኝ፣ ምን ልሆንልሽ? አሁንማ ዳጣ ቁርጭ ተነስቻለሁ፣ ግን ከጎኔ ሆኚ እንዳትርቂኝ ሲላትም እረ ችግር የለውም እኔ አለሁኝ፣ አያሳስብክ፣ እኔ በቻልኩት አቅም እኔ እረዳሃለሁ፣ ችግር የለም ስትልም ከዛም በኋላ ይኸውልሽ፣ እንደውም ይህን ሽጉጥ ተውሽን ያመጣሁት ከቅድስት ቅድስት ለማንም እንዳታሳይ እንዳትነግር ብላለች። አንቺም ለማንም እንዳትናገሪ ብቻ ይምጣ እንጂ አናቱን ብዬ ነው የምገላግለው። በጣም ሲያሰቃያት፣ ለብዙ ዓመታትን ተሰቃይታ ኖራለች። ስለዚህ እኔ መቼም መቼም ቢሆን መቼም መቼም ቢሆን ዝናን አልተውም፣ ይሄንን እድል ተጠቅሜ ሉላን የራሴ ነው ማደርጋት እያለ በጣም እየፎከረ ነው ሞገስ አሁን ላይ አስባቸዋል እኔ በጣም ያሳዘነችኝ በነገራችን ላይ በጣም ማነች ያሳዘነችኝ ሉላ ሉላ በጣም መስኪ ልጅ ናት እና በጣም ከጥጋቡ የተነሳ እና ወገቤን ይሻ አላት። ወገቡን እያሸች ነበረ። ወገቡን እያሸች እያሸች እያሸች ወገቡን አሽታ ወገቡን አሽታ ካበቃች በኋላ በድጋሚም እሽኝ አለ። ከዛ እሷ አለካም በጣም ትዕግስቱ አልቋል። በነገራችን ላይ በባለፈው ፓርት ስንመለከት ከአንተ ጋር ከምኖር ከአንተ ጋር ከምኖር ሞቴን እመርጣለሁ። ምን አለች? ሞቴን እመርጣለሁ። በቃ ህይወት በቃኝ አለችው። ህይወት በቃኝ ከአንተ ጋር ምን ከምኖር ሞቴን እመርጣለሁ ብላ ነበረ። ነገር ግን እራሷን ልታጠፋ እግሯን ከፎቅ ወደታች ባወረደችበት ሰዓት ምን ሆነ? እኔ አንቺን ስለማፈቅርሽ እንድትሞችብኝ እንድጠፊብኝ አልፈልግም ብሎ ቤት ጎትቷ ምቶ በጥፊ ያጠናገራት። ሲያጠናግራትም ስቅስቅ ብላ ስታለቅስ በሩን በሷ ላይ ዘግቶባት ሲሄድ ያለ ስልክ አስባቸዋል። ከቤት ስትወጣ ታፍና ለሶስት ቀን ያህል ስታለቅስ ቆየች። በአራተኛው ዙር ደግሞ ልጅ ትወልጅልኛለሽ ከዚህ ቤት ንቅንቅ ማለት የለም መውጣት የለም እያለ እያሰቃያት በስተመጨረሻ ና ወገቤን እሽልኝ አላት። ከዛ ወገቡን እያሸች እሱን እንቅልፍ ላጣርጎ ትንሽ ወስዶት ነበር። ቀጥታ ብረት ዘንግ ካለበት ይዛ መታ አጠገቧ ላይ አድርጋ አሁንም እያሸችው እያሸችው፣ በስተ መጨረሻ በደንብ አታሽኝም እንዲያለና አጎንብሶ እያለ ወገቡን ሁለት ጊዜ መልሳ በዚህ በብረት ስትለው ሉላ፣ ምን አረኩሽ? ሉላ ሶስተኛ ጨመረችለት፣ ተንፈራፎ መሬት ላይ ወደቀ። መሬት ላይ ሲወድቅ ቀስ ብላ ጫማዋን ይዛ እየሮጠች እየሮጠች እየሮጠች ምን ሆነች? ድብድብ አድርጋ ፈንክታው ደም በደም አድርጋ ኮበለለች። ማን ሉላ እንዴ? የምሬን ምላቸው አንዳንዴ ትዕግስታችሁ እኮ ከአቅማችሁ በላይ ሲሆን አያስችላቸው። በጣም ታገሰች። ራሷን ለማጥፋት ሞክራለች። ሞገስ ነው የታደጋት። ለሞገስ ደውላለት፣ ቴክስት አስቀምጣለት በቃኔ፣ ራሴን ባጠፋም በአንተ ምክንያት ነው። በአንተ ምክንያት ብዙ ዓመታትን ምስዋት ከፍያለሁ አንተ እንዳትሞት ስትል ወይም ደግሞ አንተ በህይወት እንድትኖርልኝ ብዬ ፍቅሬን ያለማጣት ብዬ እኔ ብዙ መስዋዕትን ከፍያለው። ብሞት እንኳን በአንተ ምክንያት ነው። ለአንተ ስል ነው እዚህ ስቃይ ውስጥ የገባሁት ከማላ ፈቅረው ሰው ጋር የምኖረው። ምክንያቱም ዝናክፉ ስለሆነ ይገልሃል ብዬ ፈርቼ የማልወደውን እወድሃለሁ፣ አፍቅርሃለሁ ብዬ ለብዙ ዓመታት ኖሬአለሁ። አሁን ግን አልቻልኩም። ይደበድበኛል፣ ይገርፈኛል፣ ስልክ አያስይዘኝም፣ ከቤት አያስወጣኝም። ፀሐይዋ ፀሐዩን ራሱ ለማየት ስፈልግ አያሳየኝም፣ የትም አልወጣም። ማንም ሰው እንዲያይኝም እኔም እንዳያቸው አይፈቅድም። በሰቀቀን በስቃይ ሞትኩኝ። ከዚህ በኋላ ህይወቴን ባጠፋ ይሻለኛል። ስለዚህ እኔ ቴክስት ያደረግኩል እውነቱን እንድታቅ ነው። አመንክም አላመንክም በሰዓቱ እኔ አንተን ጠልቼ ካይደለም በጣም ስለምወድ ስለማፈቅር ዝና እንዳይገልብኝ ብዬ ነው ከማልወደው ሰው ጋር ብዙ አመታትን ብዙ ቀናትን የኖርኩት። ስለዚህ ከአቅሜ በላይ ሆኗል በቃቸው ብላ ጽፋ ቴክስት ከጨረሰች በኋላ ያለችበትን ቦታ ዳጣ ስለምታቅ ወዲያውኑ ከሞገስ ጋር በታክሲ ሄደው ታደጓት ማለት ነው። በዛም ምክንያት ሞገስን ሲፈልገው ነበር ዝና ሞገስን ሊገለው። እንደውም በሁለተኛ ቀን የምታስታውሱ ከሆነ በድጋሜ ስታመልጥ ሞገስንና ብሩክን ደበደባቸው ማለት ነው። ማን ዝና በጣም ሀይለኛ ነው እና ይሄን ሁሉ ስቃይ ይሄን ሁሉ ይሄን ሁሉ ነገር ይችላ በቤቱ እየኖረች በጣም ያሰቃያታል። አፈቅርሻለሁ፣ እወድሻለሁ፣ አንቺ እኔ ብቻ ነሽ። በቃ ያው ሁላችንም እናውቃለን። እኔ በጣም ነው ወድሽ ሉላ፣ እኔ አፈቅርሻለሁ፣ ለምንድዚ ብዙ ነገር ይላታል። ነገር ግን የውሸት ነው። እውነት ለመናገር የሚያፈቅር ሰው እንደዚህ ያስጨንቃል፣ ያሰቃያል ብዬ እኔ አላምንም። በጣም ነው የሚያስጨንቃት፣ በጣም ነው የሚያሰቃያት። በነገራችን ላይ እውነት ለመናገር በጥፊ ይላታል፣ ደግሞ ይደበድባታል፣ ስልክ አያስይዛትም። እንዲቹ በሰቀቀን አለቀች ልጅቷ። እንዴት እንዳሳዘነችኝ አንጀቴን የበላችኝ የምር አንጀቴን የበላችኝ ብታምኑም ባታምኑም፣ ሉላዬ ድራማ ይሁን እንጂ በጋድ ራሱ እንደዚህ የሚያስጨንቁ ወንዶች አሉ። ሚስቶቻቸውን ከቤት አያስወጡም። ነፃነት የሚባል ነገር በቃ የለም። እውነት ለመናገር ማለት ነው ነፃነት የሚባል ነገር የለም። እና ከባድ ነው ጋይስ፣ በጣም ከባድ ነው እና ሰላማችሁ ይብዛልኝ ውድና የተከበራችሁ ላይክ ሼር ሰብስክራይብ ማድረግ አትርሱ ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው ስለዚህ ያ ማለት በገሃድ ራሱ ብዙ ብዙ ብዙ እንደዚህ የሚያሰቃዩ ወንዶች አሉ እውነት ለመናገር ሚስቶቻቸውን ከቤት የማስወጡ በቃ አየር እንኳን ልቀበል ሲሉ በቃ ጭራሽ የማይፈቅዱ አሉ የሉም አለም ብዙ ወንዶች አሉ ብዙ ወንዶች አሉ እናም ያንን በተመለከተ ነው ዝና እየሰራ ያለው ማለት ነው። እና ከባድ ነው። እንደዚህ አይነት ላይፍ የለም ማለት ሳይሆን አለ፣ እውነቴ ነው የምላችሁ፣ አለ። እና ከባድ ነው። እንደዚህ ባይሆኑ ባይነኝ ወንዶቹ፣ ወንዶች እንደዚህ አትሆኑ ነው የምለው እውነት እንዴ። እንደዚህ ሚስቶቻችሁን የእውነት የምታፈቅሯት የምትወዷትን እንደዚህ አታሰቃዩት ብዬ ነው እኔ የምለው። እስኪ እንደተለመደ አስቴታችን በኮሜንት አስቀምጡ። ምክንያቱም ላይፍ ቀላል ነገር አይደለም፣ ፍቅር ደግሞ እውነተኛ ፍቅር በእርግጥ ብዙ መስዋዕትን ቢያስከፍልም ቢሆንም፣ ይሄን ያህል ደረጃ ሚስቶቻቸውን መቀጥቀጥ፣ መደብደብ የለባቸውም ነው የምለው ማለት ነው። ግን አሉ አንዳንዶች ከመውደዳቸው ይሁን የፍቅራቸው ብዛት ይሁን ሚስቶቻቸው እንደዚህ የሚደበድቡት እንደዚህ የሚያሰቃዩት አላቅም፣ ብቻ ከባድ ነው። በነገራችን ላይ በጣም ከባድ ነው። እናም ለዚህ ቻይነል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምሳሌ ድራማ በጣም ምርጥና ልብ አንጠልጣይ ነው። እንዲሁም ደግሞ ብሩክ ከሁለት ቀን በኋላ ነው ህክምናው የሚጀምረው እያለ ለቅድስት ነግሯት ነበር ቅድስትም ደግሞ ለማን የነገረችው የሚገርማችው ነገር ቅድስት ለሞገስ ነግረዋለች ሞገስ ደግሞ ምናልባት ልጁ ከሞተችበት ሶስት ቀን አራት ቀን የሚሉ ከሆነ እያለ ነበረ ምሳሌ ማትሞትም እንደምትታከም በሰላም እንደምትመለስ ተስፋ አድርጋለሁ ምክንያቱም ከሶስት ቀን በኋላ ነው ህክምናው የሚጀምረው ወረፋ ይዞን ያለው ተብሏል ማለት ነው። ቅድስት ነች ለሞገስ የነገረችው እና ሞገስም ብቻ እንዳትሞትበት ምክንያቱም በሽታው በጣም እየጠናባት ስለሆነ፣ መናገር አትችልም ምግብ አትበላም። ያው ያለችበትን ሁኔታ እኛም እናውቃለን። እና ከባድ ነው። በነገራችን ላይ ብቻ በሰላም እንደምትመለስ ምሳሌ ታክማ እንደምትመለስ በተስፋ ሁላችንም እንጠብቃለን። እውነት ለመናገር እውነት በጣም በቃ የምታሳዝን ምርጥ እያስተዋይ ልጅ ናት፣ ምሳሌ ማለት ነው። እናም መሀሌት ገና ለገና በብር የሚሆን መስሏት የፈለግከውን ያህልኔ ከፍልሃለው፣ የፈለግከውን ያህልኔ ከፍልሃለው፣ እባክህን ከዚህ አስወጣኝ፣ እባክህን ሲላት፣ አንቺ በብርና በጉልበት በገንዘብ የሚሆን ይመስልሻል? ይሄ እኮ ያለሽበት ህግ ቦታ እኮ ነው። ከዚህ በፊትም በውሸት እኮ ክስ የመሰረት ሹም እሱ ፋይል እኮ ተዘግቷል፣ ከተዘጋ ቆየ በድጋሜ ክስ መሰረታለ ብት ይወያውልሽ። ከብሩክ እኮ ከተፋተሽ ቆይተሻል። ምን ልታረጊ ነው? ቤት ሄድሽ ምን ለመሆን ነው የሄድሽው? ምን ፈለጋ ነው የሄድሽው? እኔም ማላቅ መሰለሽ እንዴ? ብዙ መረጃዎች እኮ ያልደረሰኝ እንዳይመስልሽ። ስለዚህ ጥንቃቄ አድርጊ፣ እኔ ነግሬሻለሁ ብሎ አስፈራራት። በስተመጨረሻም በጥፊ አጠናገራት። አለቀሰች ማለት ነው። እናም ዛሬ ላይ እውነት ወስናለች፣ ሉላዬ ወስናለች፣ ደብድባው ቅጥቅጥ አድርጋ ፈንክታውን የጠፋችው ከቤት ማለት ነው። ለዛሬ የመጣት ቪዲዮን ይመስላል። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።